ያደረገ ችው እኮ ሄርሜላ አይደለችም። አብርሃም ራሱ አዘጋጅቶ ሁሉን ነገር እንትን ብሎ እሱ ከውጭ እንደመጣ አደረገና ሄርሜላን ሰፕራይዝ አደረገ እንጂ ሄርሜላማ ሰፕራይዝ አላደረገችው። ሄርሜላ ደግሞ የዋለችው የት ነው? አራት ኪሎ ነበረ ትላንትና። ከሰው ጋር ሸሼ ከዳሜ ስትል ነበረ። ከፈለጋቸው ፎቶዋንም ያለችበትንም ቦታ ልንለቅላችሁ እንችላለን። አብርሃምማ ሄርሜላማ አይደለችም። ሰ አብርሃም ራሱን ሰብሬያዝ ያደረገው ወዴንስን ላቃጥል የሩታ ወዴንሶችን ላቃጥላቸው ብሎ ነው። እኛ አንቃጠልም። ራስን የምትቃጠሉ ራስ ከሰው ዘንድ ተጠላህ እንጂ እኛ ምናችንም አትነካም። ወንድሜ እንደተሳሳት እቅርታ። ወንድሜ ማልኩ አያልቅብህም አንተ ሁሉ ነገር ውሸትህ አያልቅም። በዚህ ድሜ ካንተ ይህንን ዝሙት የምታስፋፋው የአብርሽ ፍየሎች ማለት ነው። ትላንትና ቲክቶክን ማለት ነው ብር ስንት እናዋጣ ኬክ እንቁረጥለት ለአብርሽ ላይቭ ይግባልን። የታገሰ ቀብራራ ከሱ በላይ የምትሉ ያላችሁ ውሸታም ወንድማችሁ ማለት ነው። ኬኩ ለምን እንደተዘጋጀ ልንገራችሁ። አብርሽ የሆነ ነገር ሊያረግ ነበር ለሆነ ቪዲዮ ቫይራል እንዲወጣለት ቪዲዮ ሊሰራ ነበር። ቀይ ነገር ለብሰሽ እንደዚህ አምረሽ ጡትሽ ለቀሽ ነይ ያላት ማለት ነው። የሆነ ቪዲዮ ሊሰራ ነበረ። ነገር ግን ቪዲዮ ሊሰራ እነዛ ሁለቱ ልጆች አልወጡም። ከቤት ስላልወጡ ደግሞ ያንን ነገር ተቀይሮ አይዲያውን በአብርሽ ልደት ተደርጓዋል ማለት ነው። ቆይ እስኪ ልደቱ እንደውም እኔ አራት ወር ነው ያሉኝ። አዎ አራት ወር ምናምን አክላለሁ ገና የአብርሽ ልደት ማለት ነው። እና ስራው ስለተነሳበት ማለት ነው አብርሽ ምን እንዳያዘ ታውቃላችሁ? ከዚህ በፊት ከዳኒ ከጽጌ ጋር እንደዛ ሲሰሩ ማለት ነው፣ በቀላል ወጣ። ህዝቡ ምንም ሳይለው ማለት ነው፣ ምንም ሳይናገረው በቃ እንደውም ይቅርታ ጠየቀ ብለን ሁላችንም ተው ነው ማለት ነው። ግን ያዛኔ እንደዛ እፈምሳለሁ እንደዛ ሰራለሁ ብሎ ነበር እዚህ ድራማ ውስጥ የገባው ማለት ነው። ነገር ግን ድራማ ውስጥ እገባለሁ ብሎ ማለት ነው ገደል ነው የገባው ማለት ገደል። አሁን የሚወጣበት መንገድ አቷል። ምን እንደሚሰራ አቷል። ሞር ከሄርሜላት ጋር ቪዲዮ ከሰሩ በኋላ ለደቂቃ እንደማይቆሙ ነው የደረሰኝ እኔ ማለት ነው። እና ለኖርዬ ማለት ነው በዚሁ አጋጣሚ ልንገርሽናው ማለት ነው ማሬ የአክስቱ ልጅ ናት አይደለችም። መላልሸኝም ድብን ያለች የአክስቱ ልጅ ናት ሄርሜላ ማለት ነው። ሞር የአማን ማለት ነው አማን ከዚህ በፊት የአብረሽ ልጅ ነው ብሎ የመጣ ልጅ የራሷ ልጅ ነው። እናም ደግሞ የዘጠኝ ወር ልጅ ሴት ልጅ አለቻት ዘጠኝ ወርዋ ነው ገና ልጁታ ማለት ነው። ምክንያቱም ዛሬ ሰው ሁሉ ሰሞኑ የአክስቱ ልጅናት ሲባል ማለት ነው እንደ የአክስቱ ልጅናት ብዬ ነው ቪዲዮ የሰራው ጠዋት እንደዚህ አትሁን ብዬ ማለት ነው ና በዛ የመጣ እኔ ሳጣራ ግን እውነቴ ነው ምላችሁ ነገሩ በጣም ብዙ ነው ብዙ ማለት ነው። ይሄንን ነገር እንደሚሰራ የአብርሽ ቤተሰቦች ጠንቅቀው እያውቃሉ ማለት ነው። አንድ ባንዳቸው ከጋሽዬ ሳይቀር ማለት ነው በደንብ እያውቃሉ ሄርሚላ ምን እንደሆነች ምን ምን እንደሆነች የት እንደምትኖር አጠቃላይ፣ እንደውም አሁን ድራማ ለመስራት ነው እንጂ ቡታ ድራማ ለመስራት ነው እንጂ ሸገር የመጣችው ቡታጀራ እንደምትኖር ነው እኔ የተነገረኝ ማለት ነው። እና ድብን ያለች የአክስቱ ልጅ ናት ማለት ነው አብርሽ ማለት ነው። አብርሽ ሲቀጥል ከመጀመሪያም ከመምጣት ጀምሮ ማለት ነው በውሸት ነው የመጣው ከዚህ በፊት እዚህ ይላችኋል። እሱ ራሱ ዛሬ ነው ወር የሰማሁት ማለት ነው። የሩታ አክስት ናት የተባለችው ማለት ነው። ድብን ያለች የአብርሽ ዘመድ ልንገራችሁና ማለት ነው ጨርሼ እንዳልነግራችሁ ማለት ነው ዘመዱ እንደሆነች ማለት ነው። በዙሪያው ያሉ ሁሉ የአብርሽ ዘመዶች ናቸው ማለት ነው። ሩተን ግን እኔ የሚገርመኝ ነገር ማለት ነው በዚህ ናክል ውሸት እንዴት ልታስተምራቻል ከአንተ በዚህ ናክል ጠምጥመህ እውነት በጣም ነው ያዘንኩብህ ማለት ነው። በዚህ ናክል ያቺን የመሰለች እልልት ጀግና ሴት ማለት ነው ሩታ እኮ እኔ እንጃ በአንተ እጅ መቼ እንደጣላት አላውቅም። የመቼ ዕድሏ እንደሆነ እኔ ግራ ነው የሚገባኝ። እሷ ማለት እኮ ጀግና ናት። ማንም የሚፈልጋት ተውኝ ብትባል ተናገሪ ብትባል በቃ ንግግሯ ራሱ የሚወጣ ነገር አላውቅም። አንተማ ከመጀመሪያ የምናቅሃለን እኮ በፍቅር ካለህበት ሰዓት በቃ ሁሉ ነገርህ ቆሻሻ፣ ሁሉ ነገርህ ውሸት። በዚህ ክል ኦዲየንስ እኮ ለአንተ ምን አረገህ? አብርሽኛ አረብ ሀገር ያለን ሴቶች እኮ አንተን እኮ ነው ከፍ እያረግነህ አንተን አንገትህ እንዳታደፋው ማለት ነው። ላስታውሳህ አንድ ነገር ማለት ነው። ይሄንን ነገር በደንብ አድርጋችሁ ስሙ፣ የአብርሽ ፍየሎች ማለት ነው። እየተቃጠላችሁ ትኖራላችሁ እንጂ ሩታን ሀብቴን ማንም አይነካትም ማንም ማለት ነው። ምክንያቱም ሩታ ሀብቴ ምንም አይነት ጥፋት የለባትም። ከመጀመሪያ ጀምሮ ማለት ነው፣ የፍቅር ጥያቄ አቅርቢ ካላት ጀምሮ ይሄ ውሸት ሁሉ ያስተማራት አብርሽ ነው። ምክንያቱም ድራማ ስለሚያውቅ ስለሚተውን ከዚህ በፊት ከሙቤ ጋር ሲሰራ ምን ሲል ነበር? በተለያየ ድራማ እንመጣችሁላል ደስ በሚል ነገር እያለ ነበር። ስለሚተውን ልጅቷንም ተዋኝ አልቃሽ በቃ ያላረገችው ነገር አርጊ፣ ስሪ። ምክንያቱም ማለት ነው ሩታ አልፈልግም ይህንን ነገር ይቅርብን ብትለው ማለት ነው እርግጠኛ ሆኜ ነው የምላገችው እኔ ያልፈልግሽ ምፈታሻ አለው ነው የሚላት። ምክንያቱም ገንዘብ ስለሚወድ ነው እንጂ እኔ እኮ አንዳንዴ ግራ ይገባኛል እውነቴ ነው የምላችሁ እንዴ በዚህን ያክል ቤተሰብ የለውም ወይ የምል ሰዓት ለካ ሁሉም ነገር ውሸት እንደሆነ ድራማ እንደሆነ ቤተሰብ እያወቀ ነውር አይደለም ትልቅ ሰው ሲዋሽ ቤተሰብ ሌላ ስሲ ልጆችሽ ይዋሹ ልጆችስ ሲያብሩ አብርሽ ይናገር ትልቅ ሰው እንዴት ተደርጎ ነው ትላንትና ራሱ ቪዲዮ ሰራ ሳይ ሄርምላትን እኔ ለምናት አለው የሚባል ርከርድ አይቻለሁ በዚህን ያክል ውሸት ምን ያደርጋል በዚህ ለየትኛው አለም ልንኖሩበት ነው እኛ ችግር የለውም እኮ እኛ አረብ ሀገር ሲሄድ እናንተን ብናሳድግ እናንተ ከፍ እንድትሉ ብናደረግ፣ ዛሬ ለእኛ ቦታ ባሰጡን ምንም አይመስልም። ነገር ግን ፈጣሪያችሁ ዋጋ ምን እንድን ነው ይዛችሁ የምትሄዱት? ሰው ሁሌ እንደወደዳችሁ እኮ አይኖርም። አሁን እኮ ወርደሃል ማለት ነው አብርሽ፣ እንደውም ዘጭ ብለሃል ማለት ነው። ከእኛ ከአረብ ሀገር ሲሄድ ደግሞ ፍክክር አታርግም ማለት ነው። አንድ ነገር ብትል አንድ የመዳም ቅመም ወታ ከተናገረችህ ማለት ነው አፍህ ነው የምትይዘው ማለት ነው። አንተ ማን ያውቅህ ነበር የት ነበር ከአንተ ማለት ነው ማን ሲያቀህ ነው ማን ሲያስታውስህ ነው እድሜ ለሩታ ማለት ነው እውነት እድሜ ለሩታ እህቶችና ለሩታ ማለት ነው የሚደረግልህ ስጦታ እንኳን የሚሰጥህ ስጦታ ማለት ነው አንተን ወደው እኮ አይደለም ሩታዬን ወደው ነው እስከምትኛበት አልጋ እስከ ሶፋ ድረስ እስከ ምን ፈቶ ድረስ የተደረገልህ እኮ ሩታን ስለሚወዳትና ሩታን ስለሚያደንቋት አንተ አርተፊሻል ማለት ነው ሩታ እኮ ከሸገር ቡታጀራ ከገባቸው እኮ ሳምንት አልሆናትም። በሳምንት ውስጥ እንኳን አይዲያ ጠፋብህ፣ አይዲያ ጠፍቶብህ ማለት ነው ልደቴ ነው ብለህ በውሸት ትመጣለህ። አንተ ምን አለ አንተ በውሸት አራት ሺ አምስት ሺ አውጥተህ ኬክ ከምትሰራ ማለት ነው የተቸገረ ብታበላበት፣ የተቸገረ ስታጠጣ፣ የሆነ ስትረዳ እኮ ቪዲዮ ብትለቅ እኮ ያን የበለጠ እኮ ነው የሚታይልህ ማለት ነው። እኛ በፊት በዛ ነገር አይደል ምንወድህ የነበረው ቤት ስትሰራ የሆነ ነገር ስታረግ አይደል በዛ እኮ ነው የምንወድህ የምናደንቅህ የነበረው ማለት ነው ዛሬ ዝሙት ስለሰራ ማን ሊወድህ ይችላል ማን ሊያደንቅህ ይችላል ማንም አያደንቅህም የውሸት በርሜል ማለት ነው በጣም ትገርማለህ ማለት ነው እስከ መቼ ራስህን እንደዚህ ዝቅ አድርገህ እንደምትኖር እኔ እንጃ አረ ብር ካፊንጫ ይውጣ እውነት ካፊንጫ ይውጣ ብር የማይወድ የለም ለብር ብለን ነው ሁላችንም የምንሰራው የምንለፋው ነገር ግን የአንተ የባሰ የባሰ የባሰ አውዝ ብላሂ ምነ ሸይጣን ረጂም አንተ ዛሬ ይሻላል ሲባል ነገ ውሸት ጨምሮ ይመጣል አይ ዛሬማ የሆነ ነገር ይሰማል ሰው እንዴ ሰው እኮ ከሰው ጋር ነው የሚኖረው እኮ እኔ አንድ ነገር ካጠፋውኝ አንድ እህቴ ከመከረችኝ እሺ መርሀባ ብዬ ነው መመለስ ያለብኝ እንጂ እየባሰብኝ አንተ ከሩታ ኦዲየንሶች ነው እልህ የተጋባ አንተ እኮ እውነቴ ነው የምልህ ሚስትህን በሚስትህ መቅናት የለብህም ሚስትህን ከፍ ስላደረግንልህ ስለወደድንህ እንደውም ሚዲያ ላይ መተህ ከልብ ማመስገን ነበረብህ ምስጋና መስጠት ነበረብህ። አንተ በሚስትህ እንዴት ነው የምትቀናው? አንድ ባል በሚስቱ እንዴት ነው የሚቀናው? እኔ ሁሌም በሩታ እንደቀናህ ምን ችግር አለው? ሩታ ብሰራ እኮ ለአንተ ነው አይደል ለቤትህ ነው፣ ለማንም እኮ አይደለም። ሩታ ሚዲያ ላይ ብትወደድ እኮ አንተም ትወደዳለህ። ምክንያቱም ባሏ ስለሆንክ አብረሃ ስለምትኖር አብረሃ ስለምሰራ ነው። በሩታ በዚህ ናክል የሩታ ኦዲየንሶች ምን ያድርጉህ? ጠገብካ ስለጠገብክ እኮ ነዋን። እነሱም በአፍንጫህ የወጡት ማለት ነው። በአጠገብህ ግን ስነ ስርዓት ቢኖርህ ስነ ስርዓትህን ይዘህ ቁጭ ብትል ማለት ነው፣ ማንም አይለካህም፣ እናከብርህ ነበር።